ጉቺ፣ ምን ነካተኝ ነው? አይናቤ፣ በጣም ነው የምወድሽ። እና ግን እኔ በቃ ከፋኝ። የምታይ አባታቸው ላንጫጫቸው እንጂ አራ ወንድምሽ ሆነ ተገኘ። አራገቡ እኮ አራገቡ፣ እስኪ በቃቸው አራገቡ። እና ሂዝ ናት ዩር መን እኔ እኮ እንደዚህ ነኝ። ለአንጫጫው እንጂ ህዝብ አጀንዳ፣ ከባድ አጀንዳ እኔ ሳልሰድብሽ አልቀርም። ይቅርታ። እኔ ስነግራቸው ነበር ምናምን ብዬ ብዙ ነገር ለፍለፌ ነበረ እና ይቅርታ። ግን ያንን ነገር አንቺም ተጠያቂ ነሽ ግን እና ልጁ ጓደኛሽ አይደለም እንዴ? እኔ እድሜ ዘላለም ይህን እናቴ ጀግና ጀግና ነው የወለደችልኝ ስላችሁ ምንም አላዳመጣችሁኝም። ወንድምሽ ወንድምሽ ነው፣ ፓስፖርት ላሳይ፣ ወንድምሽ ነው ጠየኩሽ፣ ፓስፖርት ላሳይ። አይ አዶናፍት አይትረስት። እኔ ምንሻል ግን ይሶ ቆንጆ በጣም እንዴ እኔ ስራሴ ምን ይወጣልኛል? እንዴ ልሽ ማለች ምን ለማለት ነው? እኔ ታስጠያለሽ ማለት አይደለም ግን እ ኖ አሁን አንዳንድ ወንዶች አሉ አይደለም፣ ውበቱ በጣም በዛ። ኧረ እንዳትመሳዘጭ ልእልቲ ተጋደል፣ ችግር የለውም ታስተር ኮፊ ዛሩ ምናሉ፣ እሳቸውም አማርኛ አይሰሙም። ለካ እንዲ አሁን አንቺ እኙ ጋር ነው የታደርግ፣ የሆነ ሌላ እኙ ጋር ማመጣ ዮናስን ተጫወትሽበት ተጫወትሽበት። ኧረ ውሸቷን ነው እምትላለች። እና ልዳርሽ ነኝ ነይ ይልቅ ልዳረሽ ኪስሽን ረገጥ አድርገሽ ይዘሽ ነይ። አመጣለሁ ወንድሞቼን አመጣለሁ። ተዘጋጁ እሸጥላቸዋለሁ። ብራችሁን ያዙ በደንብ። ወንድሞቼን ላመጣ ነው ብዬ በቤቴ ተናግሬያለሁ። እፖስተዋለሁ ወንድሞቼን ዱባይ አመጣለሁ አሰማራለሁ ብያቸዋለሁ። ወይኒ ጉዱ ሳለቋ ዱባዮች ጌታ እያሳናቸው። አንዱን ሳምፕል አይተናል። ሌላው እንግዲህ መፍራት ለራሴ ራሱ በጣም እያዝናናለሁ። አሁን አንቺ ጉቺ አንደኛው ወንድምሽ እዚህ ሀቢባ ቤት ክሳል። አይ እኔ አስቀድሜ ተናግሬ ያለው ማንም ቤት ትፈለጋለን አብ ይባል አንዳቸውም እንዳይቀርቡ ተናግር ያለ ኖ እንዳይሄዱ እንጂ ምን ስለሆኑ እንዳይቀርቡ ተናግር ያለው የትም ቤትም ምን ስለሆኑ ነው ሰው የሚጠሩት እነሱ የትም ቤት እንዳይቀርቡ ብያለሁ። እኔ ቤት ማንም አይጠራ። ናቅረብና ራስን ኤክስፕሌን አድርግ፣ እኮ ያስቀኛለን። ያገባኝ እንደው ከትልልቅ ቲክቶከር አንስታችሁ እታች እስካላችሁት፣ ግን አሁን እንደው ምን ታወሩ ይሆን እንደው ምን ትሉ ይሆን። ጉቺ ግን ከባድ ፕራንክ ነው ያረግሽ። እኮ እኔ እኮ የቲክቶክ ትልቁ ፕራንክ ነው ያንቺ ነው። አብላላችኝ እንጂ እየተነሳች አድርሱን ሊለጉች እያለች እኔ ራሱ እኮ ምን እንዳልኩሽ ብነግርሽ እኮ ደግሞ እኮ ስምን ቄስ ያወጣዋል ስሟ ሕሊና ነው ብዬ እኮ ተናገርኩኝ። እና በጣም ይቅርታ ይቅርታ ሕሊና የሌላት ምናምን ብዬ ሄጃለሁ። እና ይቅርታ ግን አንቺ ነሽ ያመቻችሽ እኔ አይ ሶሪ፣ አይ ነው። እና ሰውዬና አወቅሻት? ሬስቶራንት ያላት ልጅ ማነች? ሰውዬ ዱባይ ሬስቶራንት ያላት ነው። አላውቃትም። ዮንች ሬስቶራንት ያላት ልጅ አለች፣ እና ዛሬ ከባሏ ጋር ቆጭ ብላ ሰውዬ ባልሽን ቀሚን ጅጉቺ መጣች ብዬም ኮንብቻ አለው። ዛሬ እሱንም ካየሽ ይቅር፣ እኔ ምንም አላየሁም። ልጅቷንም አላወቅኳት። ማለት እየተሳደብ ነው። አይፈርድብንም ይመቻችሁ። ለማንኛውም ወንድሞቼ መጣዋል። ሰባቱ ዱባይ ገብተዋል። ስንቱ አንዱን አይታችኋል። አንድ ይቀራል። አንዱን አመጣለሁ፣ መጣለው በቅርቡ። ቆይ ቆይ፣ ስንቱ ስንት ስንት ያሰማራሹ። ወይኔ ዱባይ ሴቶች፣ እግዚአብሔር ይሆንላችሁ። ጸልያለሁ። ግን ታምኝበታለሽ ወንድን መቀማት፣ ትዳርን ወንድ መቀማት ጉቺ ትዳር ላይ ያለን ወንድ መቀማት ማለት እኔ አልገባኝም። ማሪስቲ ያስረጅ የዛን ቀን ስታወሪ አሁን ሰው ሁሉ የተነሳብሽ እኮ ሰነፍ ሴት ስለሆነች ነው ባሏን የምትቀማው ሴት ያልሽውን ሀሳብ ታምኝበታለሽ ወይ? ከራሴ ፖይንት ኦፍ ቪው ላውራ ከራሴ ፖይንት ቪ ቻ ሚኒት ሚ ቶክ እሺ፣ በራሴ ኦፒኒየን ምን አለ መሰለሽ፣ እኔ በራሴ የማምነው ሰንበዲ ወዶሽ ፈቅዶ አምኑበት ገባሽ ስትኖሪ፣ ምን አለ መሰለሽ፣ ልዩነት ይኖራል በህይወት እና ወንድማማች የትማማች መሀል እኮ ልዩነት አለን አይደለም። ትዳር ላይ ልዩነታቸውን አጥብበው የሚያመሳስላቸውን ነገር አስፍቶ ነው ሰው በትዳር የሚኖረው እንጂ ሁላችንም ልዩነት አለን። ሀሳባችን አንድ አይደለም። ግንስ ይሄኛውን ፓርት መቋቋም ሰንበዴ አቅቶት አቅቶት ተሸንፎ ወደ ሌላ ሴት ከሄደ ያ ማለት እሱ ነው፣ በሩን ከፍቶ ይወጣል ለልቲ ከሄደ ያ ሰው ያንቺ አይደለም። በቃ መንገደኛ ነው፣ ነገም ሀጭ ነው። በቃ ያንን ልዩነት አስተካክሎ መኖር አቅቶት ነው የሄደው፣ ደክሞት ነው የሄደው፣ ሰልችተሹ ነው የሄደው፣ በቅቶት ነው የሄደው፣ አማራጭ አይቶብሽ ነው የሄደው። ሶ እኔ እንዳንድ ሴት የሄደ ሰው አልከተልም፣ ገባሽ? ሄዷል፣ ሄዷል ነው። እኔ የራሴን የህይወት ኤክስፒሪየንሴን ነው የማወራው። ገባሽ? ከሄደ ሄዷል በቃ። ሰከንድ ቾይዝ ለሆነው አልገባም። ሲመቸው ኖሯል፣ ሳይመቸው ሄዷል። ለሄደ ሰው ራሴን ሞጥቼ አላብራራም። ሄዷልም በቃ። ህይወቴን ካቆምኩበት ነው የምቀጥለው። ተነጠቅኩ የሚባል ነገር የለም ለኔ። ኢንጀነራል፣ ተረድተሽኛል? ተነጠቅኩ የሚባል ነገር የለም። ፈልጎ ነው ሄደው። ሰንባዲ ከሄደ ሄዷል። ስለለመን ሹዋ አይቀመጥም ይቀመጥም ስለያሽ ሹዋ አይቀመጥም ስለባበል ሹዋ አይቀመጥም። ይሄ እኮ በአይኑ በስልኩ በእጁ በእግሩ በምን ሲሄድብሽ የኖረ ሰው ነው፣ ወስኖ በእግሩ የወጣው ተረዳሽ። ተነጠቅኩ የሚባል ነገር የለም። እሱ ያላከበረውን፣ እሱ ያለያዘውን፣ እሱ ያልወደደውን፣ ያላከበረውን ህይወት እኔ እንዴት ልጠነቀቅለት እችላለሁ? ከሆነ እራሱ ነው የምልሽ። እኔ ኢን ጀነራል ነው የምነግርሽ። መነጠቅ የሚባለውን ነገር እኔ አልቀበልም። ተነጠቅኩ ብዬ ልናገር አልችልም። ገባሽ ምለው ነገር ይሄ መነጠቅ የሚባለውን ነገር መቀማት የሚባለውን ነገር አልቀበለውም። የምትቀሚውም የምትነጠቂውም ነገር የለም። ሰንበዴ ፈልጎ ሄዷል። ሄዷል በር ከፍቶ ሄዷል። አይሆፕ ሶ ዩዶ አንደርስታንድ ዋት አይም ሰይንግ አው ግን ያንቺ ድክመት ነው የሚለው ነገር ነው። አሁን አንድ ወንድ ወይ ሴት ትዳሩን ከበተነ፣ ወንዱ ማለት ነው፣ ትዳሩን ከበተነ ሀው ርዝ የሴቷ ችግር ድክመት ነው? ይህ እኮ ቪክቲሞችን እንደገና ቪክቲማይዝም እንደማድረግ ነው። ፈርስት ኦፍ ኦል ቺት ተደርገሽ ቪክቲም ነሽ ቀጥሎ ደግሞ ሌላ ሴት መታ፣ የአንቺ ድካም ስለሆነ ነው ቢኮዝ ኦፍ ዩ ይህን ትዳር ያልፈለገው ብሎ ሴትን ብሌ ማድረግ የወንዶችን የወንዱን ስህተትን እንደመሸፈን ነው ብዬ ነው ማምነው። እኔ ትክክል ነሽ። ትዳሩን ካልፈለገ አልፈለገም ነው፣ ግን እንዴት የሴቷ ድካም ይሆናል? አሁን አንዳንዴ ብዙ እኔ የማውቃቸው እንደዚህ ሚያወሩኛል እዚህ አፕሌ ብዙ ሴቶች ጥሩ ሴት ሆነው ዜዲድ ኤቭሪቲንግ ኦን ቡክ ትዳራቸውን ኬፕ ለማድረግ ፌል አረገ ሀው ዳርስ። የነሱ ችግር ገብቶሻል። እና ይሄ ነው አይ ቲንክ እንትን ሲሉሽ የነበሩት እና ከዚህ በፊትም አንድ ጊዜ በጣም የቆየ አንድ ቪዲዮን ራሱ አውጥተው ፖስት አድርገዋል። ይሄ ባሎቻችንን ተነጠቅን ምናምን የሚል የሆነ አንድ ቪዲዮ ሰርች ነበር። ያን ቪዲዮም የሰራሁትኝ በአንዲት ልጅ አሁን እንደውም ልጅቷ ከቲክታክ ላይ ጠፍታለች። በጣም ቆይቷል ያ ቪዲዮ አይ ቲንክ ወደ አንድ ሚሊየን ሰው ያየው ቪዲዮ ነው። ምን መሰለሽ እኔ ላስተላለፍ የፈለግኩት መልእክት በዛ ሰዓት ከራሳችን ጉድለት የሚሄዱ ወንዶች አሉ አይደል? ቀጥሎ ከሱ ደግሞ ቀጥዬ ስለ ወንዶቹም ሰርቻለሁ ገባሽ? እዛው ቪዲዮ ላይ አያይዤ ያለው ከታች ማለት ነው። ይሄ ተንከባክበሽው ይዘሽው ጥሩ ሚስት ሆነሽ ጥሩ ለልጆችሽ እናት ሆነሽ ጠግቦ ለሚሄድ ካንቺ ሳይጎድል ለሚሄድ አልጋ ስትዩ መሬት ለሚል ያህያ ባህሪ ላለው ወንድ መልስ ሰጥቻለሁ። ቪዲዮ በዛው ላይ ቪዲዮ ሰርቼ ማለት ነው። የሴቶቹን ከተናገርኩ በኋላ ከኛ ጉድለት ለሚሄድ ግን አጉድለሽበት ለሄደ ግን ተጠያቂ አይደለም አይደለንም ነው የኔ አባባል። የሄደባት ሴት ሄዶ ያረፈባት ሴት ተጠያቂ አይደለችም ነው የኔ ፖይንት። ገባሽ? ግንስ አንቺ ይዘሽ ጥሩ ሚስት ሆነሽ ለልጆችሽ ጥሩ እናት ሆነሽ ከአንቺ ሳይጎድል ቤትሽን እያየሽ ትዳርሽን ቼክ እያደረግሽ እየኖርሽ ብልግናው አሸንፎት ራሱን መቋቋም አቀቱት። አንዳንድ ወንድ እኮ አለበት እዛም እዚህም እዛም ማለት የሚወድ ገባሽ? ሱሴ ያለበት ወንድ አለ። ብትይዥውም ብትንከባከቢውም ጥሩ እናትም ሆነሽ የማይቀመጥ ወንድ አለ እንደዛ ሆኖ ለሄደ እግዚአብሔር እንደውም ከህይወትሽ አወጣልሽ ማለት ነው። በቃ ዘመንሽ ሊይዝብሽ ነበረ አወጣልሽ ማለት ነው ብዬ እዛም ላይ ቪዲዮ ሰርቻለሁ። ቱ ዌይ ነው የተናገርኩት ገባሽ? እዚኛው ላይም ስናገር እኔ እናገር የነበረው በየትኛው ሞቲቭ ነው? በመጀመሪያው ቪዲዮ ሞቲቭ ነው። አጉድለሽ ከሄደ ሄደ ነው ብዬ ነው የኔ አነጋገር ገባሽ? እና ይሄ ነው ያለው ነገር። እኔ ግን ይሄኛውን በዚህ አጀንዳ የወንድም ባለ ትዳርን ወንድ መቀማት ኖርማላይዝድ ማድረግ እንደ ኖርማል ባህሪን ራሱ አድርጎ ማውራት ትክክል ነው ብለሽ ታስቢያለሽ? ቢኮዝ አንቺም ባለ ትዳር ተወኛለሽ፣ ለአንቺም ባል ደግሞ አሻግራ መታይ ይኖራል። ማለት እኔ አሁን ባል እንቀማለን ብለው የሚያስቡ አንዳንድ ሴቶች አሉ። የራሳቸው የሰው ነው የሚመኙት፣ ማለት ሲንግል ወንድን ሳይሆን የለም ይሄ እንትኑን ይፈልጉታል መሰለኝ። እና ይሄ የተያዘ ግልፍሬንድ ያለችው ሚስት ያለችው ወንድ የሚፈልጉ አሉ። እና እነዚህ ሴቶች እነሱ ብቻ ባል ቀሚ ወይ ቦይፍሬንድ ቀሚ የሆኑ ይመስላቸዋል ብዬ አስባለሁ። እና ቢኮዝ ከነሱ በላይ የምትበልጥ ምታምር ሶፊስቲኬትድ የሆነች ሴት ትመጣለች እና ይሄንን ኖርማላይዝ ማድረግ ኢትስ ኦኬ ሚስት ካለው ሚስቱ ከሰነፈች ውሰጅባት ነገር ነበር ሰምተን ሁላችንም ስናብድ የነበረው። እና ይሄ ጥሩ ነው ወይ ታምኝበታለሽ? ወይ ወንድን ራሱ ትዳር ካለው አባብሎ መውሰድ እኔ አሁን ይህንን ጥያቄ በጥያቄ ነው እሚሄድ ወይም የሚነጠቅ ባል ባል ነው ማለት ማንም ያባብለው የሚሄድ ባል አንቺ ጋር መቀመጥ ውስጥ ምን ይሰራል? ይህንም መልሽልኝ ሰንበዴ። አባብሎት ምናምን ምናምን ምናምን የሚለውን ነገር ተይውና ትዳር መኖሩ ምናምን እንዳለ ይሁን እና የሚሄድ ሰው ይዞ መቀመጥ በራሱ ኖርማል ነው። እንዲ ይሄዳል ብለሽ የምትፈሪውን ሰው ይዞ መቀመጥ፣ ማንም ያባብለው፣ ማንም ቆንጆም ታባብለው፣ ምንም ታባብለው ምናምን በራሱ የሚሄድ ከሆነ በትዳሩ የጸና ሰው ሲጀምር ለምን ሁለተኛ አማራጭ ያያል? በትዳሩ ደስተኛ የሆነ ሰው የሚኖር ሰው መቼም ባልሽን አልጋሽ ላይ አይደለም መታያች ሴት ይዛው የምትኖረው ኦር ደግሞ በፊት ለፊት አይደለም አይደል? እያየሽ አይደለም። ያ ካልሆነ እንዴት ነው የሚሆነው? ነው ኔ ጥያቄ። አሁን እኔ እንደውም ይህን ጥያቄ አንቺን ነው የምጠይቀሽ የሚሄድ ሰው ይዞ መኖሩ ልክ ነው ለምንድነው ሀምሳ ሜትር ምትሄጂ? ዋይ ዶንት ዩ አንሰር ደ ፖይንት ዳይሬክት ፖይንት፣ ሁሉንም ጥያቄዎች ግራ እያጋባሽ። እናት እናቴው ቱ ደ ፖይንት፣ ያው ቱ ደ ፖይንት። እኔ አሁን እሷን ልዕልቲ መጠየቅ የፈለግኩትኝ ኖርማል ነው ወይ ነው አይደለ፣ እያለችኝ ያለችው አሁን፣ ምን መሰለሽ ነጥቅ ያለው እንደ እጅ ነው። አት ሰም ፖይንት እንደውም ከማንነት ጋር እያይዘ እኔ ጀግና ነኝ፣ ለማንም ኤክስፕሌን አላደርግም ስለሰነፍሽ እኔ ውስጄብሻለሁ ብሎ ሌላን ሴት ላይ ስፔሻሊ ቪክትም የሆነች ሴት ላይን ማላገጥ ትክክል ኖርማላይዝድ እየሆነ ነው። ገብቶሻል? ሳይድ ፒስ፣ ሴከንድ ቾይስ መሆን፣ ቅምጥ መሆን፣ ቅምጥ ሆኖ ደግሞ አፕግሬድ ተደርገው የለም ኢጂፕት ዋናዋ መሆን ይሄ እንድሰንት ከባህላችሁንም ውጭ ነው በነገራችሁ ላይ እና እንዲህ በግልጽ ማውራቱም ትክክል ነው ብለሽ ታስቢያለሽ ምን መሰለሽ ሰው ሁሌ ሲሰማው የከረመውን ኖርማል ያደርገዋል ብዬሽ አስ አስበዋለሁ ኖርማል ቢሄቪየር ይሆናል እንኖረዋለን እኛ እኮ ምንሰማው ምናየው እና ምናስበው ነን እኛ ሰዎች ስለዚህ ይሄንን አሁን ሶሻል ሚዲያ ላይ እኔ የሰውን ባል ቀማው የሰውን ባል ከሚስት እውቅና ውጭ ማናገር ማባበል እንደ ትክክለኛ ቢሄቪር ተደርጎ ሲወራ ልነበረ እና ይሄ ትክክል ነው ወይ ነው ጥያቄ። ግን እኔ ሚሄድ ባል ሚሄድ ነው ምናም ምናምን እኔ እኔ ሴቶች ደስታን ምረጡ ህይወት አጭር ናት። በነገራችሁ ላይ እኔ አሁን ሰሞን የተረዳውት ማርጀቴን ነው ህይወትን ሳልኖረው ሳልፈነዳ እና እኔ አሁን በጂጂክ እያናደር ነበር። አሁን ላይ ልፈነዳ ፈልጋለሁ። ቢኮዝ አሁን ቁጭ ብዬ ሳስበው ምንም ሳላረግ አረግ በህይወቴ ማለት ምንም ሳልዝናና፣ እኔውም ክለብ ሂጅ አላቅም አላቅም መጠጥ አልጠጣም ምንም። አረ ላይፍ እስ ቱ ደም ሾርት አረችው። እኔ ምንም ነገር ሳልዝናና ላይፍ ኤን እንጆይ ሳላረግ እና ስለዚህ እንደዚህ አይነት ሪሌሽንሽፕ ውስጥ ያላችሁ ሰዎች ነፃነታችሁ መረጡ። የምትደበደቡ ሴቶች ሲንግል ሜሪድ ውመንስ ያ ይካን ቢ ሃፒ ማለት ወደ ተፋቱ እያልኩኝ አይደለም፣ አይመለከተኝም። ዳስ ዮር ዲሲሽን። እኔ አሁን አንቺ የጠየቅሽው መልስ ስመልስ ማለት ነው፣ ኢንጀነራል። አሁን አንቺ እየጠየቅሽኝ የነበረው ነገር ላይቬ ላይ በነበረው ኮንቨርሴሽን ማለት እኔ በተናገርኩት ነገር ያንን ያናገረኝ ነገር ምናልባት እኔ የተናገርኩበት መንገድ ሰውም እንዳየው አንቺም እንደተረዳሽው ሌሎቹም ሰዎች እንደተረዱት እኔም ሌትሊ እንደገባኝ ልክ አይደለም፣ የመለስኩበት አመላለስ። ገባሽ? ግን ያንን እንድናገር ያደረገኝ ምን እንደሆነ ታውቂያለሽ? በተደጋጋሚ ኮመንት ላይ ሲጻፍ የነበረው ነገር ነው። ገባሽ? ኤቭሪባዲ፣ እያንዳንዱ ሰው አሁን ማን ምን ምን ይሁን እኮ እስቲል እኮ አሁንም ፋይናላይዝድ አላደረኩኝም እኮ ለልቲ አሁንም ያለውን ነገር እስቲል ፋይናላይዝድ አላደረኩም። ይሄ ልጅ ባሌ ይሁን፣ የእናቴ ልጅ ወንድሜ ይሁን፣ ያጎቴ ልጅ ይሁን፣ ምን ይሁን የሆነ ፊልም ልሰራ ይዤው ልምጣ፣ ምን አስቤ ልምጣ፣ ማንም የሚያቅ ሰው የለም። ገባሽ ግን ያንን እንድናገር ያስደረገኝ፣ መንገዱ ወደዛ ኮንቨርሽን እንድገባ ያደረገኝ ነገር ሲጻፍ የነበረው ነገር ነው፣ በተደጋጋሚ ማለት ነው። ገባሽ ጀስት ልጁን ስላዩት ብቻ ነው ያ ሁላ ነገር የተነሳው ማለት ነው። ተረዳሽኝ። አሁን እዛ ጋር ሚስት የምትባል ሰው ትኑር ትምጣና ያለች ነገር ይኑር አይኑርም ማንም አያውቅም። አምደዋን እኔ ነኝ ወጥች ያልኩት ሚስቱ ጻፈችልኝ ያልኩት እኔ ነኝ። ልልቲ ወታ የተናገረች ቪዲዮ ላይ ያያችኋት ሚስት አለች ላይፍ ገብታ እንደኔ ወታ የተናገረች ባሌ ነው ያለች ወይ ደግሞ ይሄ ነው ያለች፣ አንቺ የሰማነውን ነገር ይሄንን ነገር ፐርፐስሊ ፖፕላር ለመሆን ወይም ደግሞ አቴንሽን ለማግኘት ብለሽ ነው ያደረግሽው? ምክር ለመስጠት ነው? አዎ ሂዱ የሰው ባልቀሙ ምናምን የሚል ምክር ለመስጠትእንደዛ የነካሹ ነርቭሽ አይነካልልእንደዛ አይደለም። የኔ ፖይንት እንደዛ አልነበረም። ጀስት የተለያየ ኮመንቶች ይጻፉ ነበር በየቪዲዮውም ላይ በየምኑም ላይ በየምኑም ላይ ገባሽ? ከዛ ሲጽፉና ሲናገሩ ለነበሩት ኮመንት ላይ ላይቭ ላይ ሲናገሩ ለነበሩት ሰዎች ነው እኔ መልስ የሰጠሁት ከነሱ እንትን ያለ ከነሱ የመጣው መልስ ነው ለመመለስ ማለት ታውቃላችኋል ሚዲያ ላይ ነው ያላችሁት ሰው ምን ሊጽፍ ምን ሊላችሁ እንደሚችል ታውቃላችሁ ለእነሱ ምናልባት መልስ የሰጠሁበት መንገድ አመላለሴ እንዳላችሁት ልክ ላይሆን ይችላል የሰውን ስሜት ሊጎዳ ይችላል ግን ዛሬም ነገም ወደፊትም የምለው የሚሄድ ሰው የሚሄድ ሰው ነው። የኔ አመላለስ ልክ አይደለም ልክ አይደለም። ልዕልቲ ተረድተሽኛል አይደል? ግን የሚሄድ ሰው የሚሄድ ሰው ነው። እኔ በባህሪ ከጠየቅሽኝ፣ በተፈጥሮ የራሴን ባህሪ ከጠየቅሽኝ፣ ለልጅሽ ብለሽ፣ ለቤተሰብ ብለሽ፣ ለሆነ ሰው ብለሽ ተረግጠሽ ኑሪ ብትኝ የምቀበል ሴት አይደለሁኝም። ተለያይቼ ለልጄ መኖር እንደሚቻል እማምን ሴት ነኝ። ለልጄ ለመኖር እኔ መኖር እንዳለብኝ ቀድሜ የማቅሰው ሰው ነኝ ገባሽ። ግን አንዳንድ ጊዜ ሰዎች ዳይሬክትሊም ኢንዳይሬክትም ሰው በፈለገው መልኩ ነው ባይዘዌ የሚረዳሽ። አንቺ ስለሆንሽ እና ጥሩ ማግባብ ስላለን ስለማከብርሽም ነው ኤክስፕሌን የማደርገው በዚህ ልክ መናገር ያለብኝን ተናግር። ያለው ግን ያለው ነገር ምንድን ነው፣ ሰው የተረዳው መንገድ ሌላ ነው። እኔ ላስተላልፍም ልናገርም የፈለግኩት ሌላ ነበር። ግን አንዳንዴ ኮመንቶች ከሲስተም ያወጡሻል። አንዳንዴ ኮመንቶች ሌላ ነገር እንድትናገር ያደርጉሻል። ያ ነው ያለው ነገር ገባሽ። ሌላ ሌላ ነገር የምትጠይቂ ነገር ካለ መልሳለሁ። ግን ልል የፈለግኩት ፖይንት ያ አይደለም። ሰው በመሰለው ነው የሚረዳው። እያንዳንዳችሁ ጋር ቤታችሁ እየገባው፣ እኔ እንደዚህ አይደለም ያልኩት ልል አልችልም። ይህ ነው ያ። አይ በቃ ስለዚህ የሰውን ትዳር መበተን ትክክል እንዳልሆነ ካመንን አንችንሽ ያመጣሽው እንግዲህ፣ አሁን ደግሞ እኔ ግን ጥያቄ አለኝ። ትላንትና ሚጣ ቤት አባቴ ተቆጥተውኝ ነው ያልሹ። ዘትሩ ተቆጥተውሻል? እሱን ለማለት እኔ እዚህ ጥሪ ሳስተላልፍላቸው ነበረ። ፋዘር፣ አንድ በሏት፣ የምሬ ነው። ተው፣ አስተምረው አስተምረው፣ ማስተር ሳድርሰው እንዲህ እያደረገች ነው። አንድ በሏት ያስተላለፍ ነው። ተቆጥተውሽ ነው ግን የምር አራት ም ለሚቆጣኝ፣ እስኪ ተይኝ በእናትሽ አታስቂኝ። ሌላ ነገር ልታሰራይ ነው እና በቀጥታ ለባለሽ ሚስት ነው መልእክት ያስተላለፍሽው። ኤኒዌይስ ያለው ነገር ይሄ ነው ለእልትዬ ግን እኔ አየሽ ይሄንን ነገር ጀስት ፕራንክ ነው። አፕሪል ለፉልም ደግሞ ሶስትአረቆይኔ አሁን መቻልኩ ብያለሁ። በቤቴ ወጥቼ ፕራንክ ነው ብያለሁ። ምንድን ነው አሁን ሌላ ገበያ መት። ፕራንክም ሊሆን ይችላል ሪልም ሊሆን ይችላል፣ ዊ ዶን ኖ የት ራሴ ያሳውቃለሁ። በቤቴ እስከዛ ይሄዱበት። አቴንሽን ያስፈልጋል ማለት ነው። አቴንሽን ኦፍኮርስ ዋይ ናት። ቲክታኩ ጥሩ አልነበረም ያለው፣ የነበረውንም ድባብ መቀየር እንፈልግ ነበር።